ማህሌት የዝና ሚስት ሉላ ዝናን ትታ መሄዷን ተገን አድርጋ ዝናን አጥምዳ አትራክት በማድረግ የእሷ ለማድረግ እጇ ለማስገባት ባደረገችው ሙከራ ዝና እጅጉን ተናዶባት ዋጋዋን ሰጥቷት ነበር። እንደተመለከትነው ከዝና አንደበት እንደሰማነው ዝና ከሉላ ውጭ ወደ ውጭ ያለ ሰው መሆኑንና ልቡ ሐሳቡ ሁለንተናው በሙሉ ሉላን ብቻ የሚፈልግ መሆኑንና ለዚህም ተጽዕኖ የፈጠረበት አስተዳደጉ እንደሆነም ጭምር ገልጾም ነበር። ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? በያላችሁበት ሰላምታ ይድረሳችሁ። ሰላም በእጥፍ ድርብ ይብዛላችሁ። እንኳን በደህና መጣችሁ። ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ይሆኑ፣ እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ ስላስታውሳችሁ፣ እወዳለሁ። በዚህ ሰዓት በዚህ ቪዲዮ እያጋራችሁ ያለሁት የምሳሌ ድራማ ነው ከባለፈው ክፍል ቀጥሎ እንደተመለከት ነው። ሉላ ከዝና ቤት ወጥታ ጠፍታ እንግዲህ እራሷን ሸሽጋ ነበር። እናም በዳጣ አማካኝነት እንግዲህ ዳጣ ከሞገስ ጋር አስማምታ አግባብታቸው እንዲገናኙ ጥረት አድርጋ ነበር እና በዛ መሰረት ተገናኝተው እንግዲህ አብረው ቆይታ እያደረጉ ነው። ሉላ ከሞገስ ጋር ባላት ቆይታ እንግዲህ በጣም ደስተኛ ናት። ምንም ስጋት ቢኖርባትም ዝና ቢያገኛቸው እንደ ማይለቃቸው ቢያውቁም፣ ሆኖም ግን በአብሮነታቸው እጅግ ደስ እያላቸው እንዲሁም ደግሞ እንግዲህ ሉላ ያው ዝና ጨቁኗት፣ በድሏት በቤት ውስጥ ብቻ ተወስና እንድትቆይ ስላደረጋት ከዛም የተነሳ ወጣ ብላ ፀሐዩን ማየት፣ አየሩን፣ ነፋሱን፣ ሰውን ሁሉ አካባቢውን መቃኘት እጅግ ናፍቆቷ ሆኗል። ያንንም ለሞገስ ስታጋራው ነበር። ሞገስም እንግዲህ ውስጡ ከተሰምቶት እንግዲህ አዝኖ ያው ይዟት ቢወጣ ሊያዙ ይችላሉ እና ምንም ማድረግ ስላልቻለ እጅግ አዝኖ ዝም ብሎ ነበር እንደተመለከትነው ማለት ነው። እናም ሉላም ምኞቷ ያው ተያይዘው መጥፋትን ነው። ከዛ አገር ካልወጡ በስተቀር እዛ አገር እስካሉ ድረስ ያው ዝና እንደማይለቃቸው ነው ብላስ ደግሞ ሕጉም ይደግፋል የሰማንያ 8 ሚስቱ ናት የዝና ሉላ ስለሆነም ከእሱ ጋር ወታ ከሌላ ሰው ጋር መገኘቱ አብሮ መሆኑ ያው ከህግ እንትን ካላለች በስተቀር እንደሚያስጠይቃት ከተጠያቂነት ነፃ እንደማትሆንም ስለምታውቅ ከዚህ ሁሉ ነፃ ለመሆን ከህግም ከህሊናም ሁሉ ነፃ ለመሆን እንግዲህ የእምነት አባቶቻችን ጋር እንሄድና ሁሉን ነገር ነግረናቸው እንደ ፍጥርጥሩ ያድርጉን ስትል ተደምጣ ነበር። በሌላ በኩል ዝና ሉላ ከቅፉ ከቤቱ ከወጣችበት ጊዜ ጀምሮ እንቅልፍ በአይኑ ሳይዞር ሰነባብቷል። እንዲሁም ምግብ ራሱ ከበላው ቆየው እያለም ሲናገር ተደምጦ ነበር። ምክንያቱም ሉላን ይወዳታል። እሷ ከሌለች ህይወት ለሱ ምንም ነው፣ ባዶነት ነው። ስለሆነም እንግዲህ በጣሙን አዝኗል። እሷን ለማግኘት እጅግ አንገብግቦታል። ነገር ግን እሷን የሚያገኝበት መንገድ ሁሉ ዝግትግት ብሏል። እሱ አዟት ማህሌት ያናገረቻቸውን ሰዎች በዚህ አላማ ተሰማርተው የሚሰሩትን ሰዎች እንግዲህ ማህሌትን አዞ እሷን መጠበቅ ስላልቻለና ስላቃተው እነሱን ራሳቸውን በአካል አግኝቶ እንግዲህ ሲያናግር ተመልክተን ነበር። የሚገባውን ወሮታ እሰጥሃለው፣ ያሉበት አፋልገ እንድታመጣልኝ። በመጀመሪያ ግን እንግዲህ ለሱ አንገብጋቢና አስፈላጊ የሆነችው ሉላ ናት፣ እና መጀመሪያ እሷን አምጣልኝ ከዛ በኋላ እያለ ማድረግ ያለባቸውን እየነገረው ተመልክተን ነበር። እናም ይህ ታዛዥ አብሮ ሊሰራ ያለውም ሰውዬ እንግዲህ አንድ ሰው ካልፈለገ ምንም ማድረግ እንደማይቻል ያለ ሰው ፍላጎትና ፍቅር በውስጥ ከሌለ የአንድ ሰው ፍቅር ብቻ ምንም እንደሆነ ይህ ለዘለቄታውም እንደማይሆን ሲነግረው ነበር። ዝና ግን የሰውን ነገር ስለማይሰማ የሰውን ምክርም ምንም አይነት አስተያየትም የሚቀበል ሰው አይደለምና፣ እኔ ምልህን ብቻ ስማ አድርግ ሲል ነበር። ታዛዡም እንግዲህ እሺ የምችለውን ሁሉ አደርጋለሁ ብሏል። እንግዲህ በተልዕኮ መሰረት በታዝዞ መሰረት ይህ ሰው እነ ሉላን እና ማነው ሞገስ ያሉበት አፋልጎ ፈልጎ ያገኛቸው ይሆን ወይስ እንዴት ሊያገኛቸው ይችል ይሆን? እነሱ ተሰውረዋል እንግዲህ እሱ ሊጠብቅ ሊገምት ሊያስብ በማይችለው አካባቢ ነው እራሳቸውን ሰውረው ያሉት። እንዲሁም ደግሞ አስቀድሞም ሞገስ እናቱን ሊያጠቁበት ስለሚችሉ ስለሚችል ብሎ ያው ቀድሞ እናቱንም አሸሽቶ አርቆ ነበርና እናቱም ይሄዳሉ ብለው ያሰቡበትም ፈልገው እንዳጧቸው እናቱንም እንዳላገኙ፣ ያው ሞገስ ሉላን ሊመልስ የሚችለው ሊሰጥ የሚችለው ወሳኝ በሆኑ ሰዎች ምክንያት እንደሆነ፣ ከዛ ውጭ ግን ለምሳሌ እንደ ዳጣ እንደ ቅድስት ያሉ ሰዎችን ቢያዙና አይደለም መያዝ ቢገደሉ እንኳን ሉላን አሳልፎ እንደማይሰጥ ዝና በደንብ ጠንቅቆ ስላወቀ አንድና አንድ እንግዲህ ሊሄድ ያሰበው በእናቱ በኩል ነበር። እናቱንም አቷል። ሌላው ደግሞ ያሉበት ድረስ ለማግኘት በስልክ በመስመር የተደዋወለበትን በዛው አቅጣጫ ለመድረስ ያለበትም ፈልጎ ነበር። ያም እንግዲህ አልተሳካለትም። በዛ ዘርፍ የተሰማራው ባለሙያው አልተስማማም። ምክንያቱም ሕገወጥ የሆነ ስራ ስለሆነ ይህ የሚያስወቅሰው ስራ ስለሆነ በዚህ አልስማማም ብሎ ሲመልስለት እንግዲህ ዝናም በዚህ ተናዶ እንግዲህ ባልደረባውን አብሮት ብዙ የሰራውን ወሮታም ከፍላለው እንኳን ብሎ በዚህም በዛም አልሳካ ሲለው እንግዲህ ተናዶ ተቆጥቶት ስልኩን መዝጋቱን ተመልክተን ነበር። እንግዲህ ዝና መላው ጠፍቶበታል። የሰውን ምክር የሰውን እርዳታ ሐሳብ ምንም የማይፈልገው ሰውዬ አሁን ግን የሚችለውን ሁሉ አድርጎ በዚህም በዛም አልተሳካለትም። ሉላን ለማግኘት አልቻለም። እንግዲህ ይህንንም አስመልክታ ብቸኛ ነው፣ ሉላ አጠገቡ የለችም። ስለዚህ ሌላ ሰው ሊለምድ ሊቀርብ ይችላል ብላ እንግዲህ ተዘጋጅታ አስባበት የሄደችው ማህሌት አልተሳካላትም። ምክንያቱም ያው እሷን ቢሆን ፈትናት ብሩክም አይፈልጋትም። ከብሩ ጋር እንግዲህ ተለያይታለች። ወረዲ እሱ መቼም ቢሆን እሷን እንደማይፈልጋት ጠንቅቃ ስለምታውቅ ያላት እድል እንግዲህ ዝናን መቅረብ እሱን በደንብ አጥምዶ የእሷ ለማድረግ ነበር። እሱ ግን እንኳን ሊጠጋት ይቅርና በጥፊ መቷትም ነበር። እንግዲህ በዚህ ከቀጠለችም እንደማይለቃት ነው። ምክንያቱም ከመጀመሪያውም ነግሯታል። ከዚህም በፊት እንደዚሁ እሱን አትራክት ለማድረግ ሙከራ አድርጋ ነበር፣ አልተሳካላትም። አሁንም እንግዲህ ለሁለተኛ ጊዜ ነው በዚህ ከቀጠለች እሱን አማልላለው፣ የኔ አደርጋለው፣ አጠምደዋለው የሚለውን እቅዷን እንግዲህ ካልተዎች ዝና የሌላውን በቀል ሁሉ ንዴቱን ሁሉ እሷ ላይ እንደሚወጣ በአጠቃላይ በዝና በኩል እሷ የስራዋን የእጇን እንደምታገኝ ነው በቀጣይ የምንረዳው። ምክንያቱም ከዝና ጋር እንግዲህ አብሮ ለመስራት ተዋውለዋል። እንደገና ደግሞ ሌላ አማራጭ እንኳን አያለው ብትል ወይ ደግሞ በራሴ ሁሉን ነገር አድርጋለሁ ብትል፣ አቅም የላትም ገንዘብ የላትም። ገንዘብም አቅምም አለው ብላ የተተማመነችበትና የተጠጋችው ዝና ነው። ዝናም ደግሞ ከእሱ ሀሳብ ውጭ ከሆነች እሱ ምንም አይነት ይሉኝታም የሌለው ሰው ነው። ሲቀጥል ደግሞ እሱ የሚፈልገው ሉላን ነው። ከዛ በኋላ ደግሞ ሉላን የሚፈልገውን ሰው ማጥፋት፣ መግደል በሚለው ነው እንግዲህ የተሰማራው። ለዛም ደግሞ ምንም አይነት ፍንጭ አላገኘም። በሌላ በኩል ዳጣና ቅድስት ጥሩ ጊዜ እያሳለፉ ነው። እንግዲህ ቅድስትም በተስፋ ደስ እያላት ነው። እነ ብሩክ ሊመጡ ጥቂት ጊዜ ቀራቸው የሚለውን ነገር ይዛ በጣም ደስ እያላት በተስፋ ተሞልታለች። ውስጧ ደስ ደስ እያለውም ነው። እንዲሁም ደግሞ ዳጣ ደግሞ የቤተሰቦቿን ሀሳብ እስከ ዛሬ ድረስ እንግዲህ ለብቸኝነት ኖራ አሁን ግን እነሱን በመናፈቅ ለማግኘት ባላት ጉጉት እንግዲህ በዛ ሂደት ላይ ናት። ምክንያቱም ስለ ቤተሰብ ምንነት፣ ስለ እህት፣ ስለ ወንድም ምንም የምታውቀው ነገር የለም። ምንም በቤተሰብ ፍቅር አላደገችም። ያ ያስቀናታል። እናም ፍላጎቷ ነው ቤተሰቦቿን ማግኘት በተለይ እናቷን። ምንም ባታገኛቸው እንኳን በህይወት እንኳን ባታገኛቸው ቢያንስ መቃብራቸውን እንኳን ላገኝ እችላለሁ የሚል ተስፋ አላት። በዚህም ላይ ቅድስት እያጽናናቻት፣ አይዞሽ ልታገኛቸው ትችያለሽም እያለቻት፣ እያበረታታቻትም አብረው ጥሩ ቆይታ እያደረጉ ነው። እንግዲህ በዚህ ክፍል የተመለከት ነው የቃኘ ነው ይህንን ይመስላል። በቀጣይ ክፍል ቀጣዩንም የምናጋራችሁ ይሆናል። ይህንን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይህንንም ቻናል እንግዲህ ሰብስክራይብ ካላደረጋችሁ አድርጉ፣ ቤተሰብ ሆኑ። ቪዲዮንም ላይክ ካላደረጋችሁ ላይክ እንድታደርጉ ስል በትህትና ጠይቃችኋለሁ። በያላችሁበት ሰላም፣ ጤና፣ ደስታ በእጥፍ ድርብ ይብዛላችሁ። ደህና ሆኑልን።